አርእስተ ዜና። በኢትዮጵያ በኮሪደር ልማት ሳቢያ የሚደረጉ የግዳጅ ማፈናቀሎች እንዲቆሙ አምነስቲ ኢንተርናሽናል ለጠቅላይ ሚኒስትር አብይ አህመድ በጻፉ ደብዳቤ ጠየቀ። በሀገሪቱ በሺዎች የሚቆጠሩ ሰዎች በኮሪደር ልማት ሳቢያ መፈናቀላቸውንም ተቋሙ ትላንት ይፋ ባደረገው መግለጫ አመላክተዋል። ዝርዝሩን ይዘናል። የውጭ ምንዛሬ ጨረታ ያካሄደው ብሔራዊ ባንክ አንድ የአሜሪካን ዶላር በአማካይ በ132.96 ብር መሸጡን ገለጸ። በአጠቃላይ 16 ባንኮች በጨረታው የጠየቁትን የውጭ ምንዛሬ ድልድል ማግኘት ችሏል ተብለዋል። በቆይታችን ሰሙት አላችሁ የኢትዮጵያ ካፒታል ገበያ ባለስልጣን በህገ ወጥ መንገድ ሰነደ መዋለ ንዋዮችን ለህዝብ በመሸጥ ላይ የሚገኙ ተቋማት ላይ እርምጃ እንደሚወስድ ገለጸ። ባለስልጣኑ ህብረተሰቡ በካፒታል ገበያ ጋር በተያዙ እንቅስቃሴዎች ላይ ሲሳተፍ ከፍተኛ ጥንቃቄ እንዲያደርግም አሳስበዋል። ዝርዝር ይዘንበታል። የማሊ ወታደራዊ መንግስት በሀገሪቱ ምንም አይነት ፖለቲካዊ የተቃውሞ እንቅስቃሴ እንዳይደረግ ገደ። ወታደራዊ መንግስት እየተመራች ያለችው ማሊ ህገ መንግስታዊ ስርዓት መመለስ አለባት በማለት በሀገሪቱ የሚገኙ የፖለቲካ ፓርቲዎች ግፊት እያደረጉ መሆኑ ተነግሯል። ሰሙታላችሁ። የእስራኤሉ መከላከያ ሚኒስተር እስራኤል ካትስ ሀውቲዎች ወደ እስራኤል መተኮሳቸውን ከቀጠሉ ከባድ ድብደባ ይደርስባቸዋል ሲሉ ተናግረዋል። ለኢራን ከፍተኛ አመራሮች ማስጠንቀቂያ ያሰሙት በሌሎች የቀጠናው ኃይሎች ላይ ያረፈው የእስራኤል በትር በቴህራን ላይ የሚያርፋል ብለዋል። በቆይታችን ትሰሙታላችሁ። እኒህና ሌሎች መረጃዎችን አብራችሁን ስቶን እነግራችኋለን። ከዜናዎቹ ጋር ዳግም ተገኝ ነኝ በኢትዮጵያ በኮሪደር ልማት ሳቢያ የሚደረጉ የግዳጅ ማፈናቀሎች እንዲቆሙ አምነስቲ ኢንተርናሽናል ለጠቅላይ ሚኒስተር አብይ አህመድ በጻፈው ደብዳቤ ጠየቀ። በሀገሪቱ በሺዎች የሚቆጠሩ ሰዎች በኮሪደር ልማት ሳቢያ መፈናቀላቸውንም አምነስቲ ትናንት ረቡዕ ባወጣው መግለጫ ገልጿል። በአዲስ አበባ ከተማ 872 ሰዎች በቦሌና ለሚ ኩራ ክፍለ ከተሞች በአስገዳጅ ሁኔታ ተፈናቅለዋል ሲልም ተቋሙ አስታውቋል። በእነዚህ አካባቢዎች 29 ሄክታር መሬት ለልማት በመፈለጉ ነጻ መደረጉንም አምነስቲ ገልጿል። ከአዲስ አበባ በተጨማሪ በሌሎች ከተሞች ሰዎች እየተፈናቀሉ መሆናቸውን የገለጸው አምነስቲ በ58 አካባቢዎች በልማት ሳቢያ የነዋሪዎች መፈናቀል መታየቱን አስታውቋል። ነዋሪዎች የሚኖርበት ቦታ ሳይዘጋጅላቸውና በቂ ቅድመ ዝግጅት እንዲያደርጉ ሳይነገራቸው ከመኖሪያ ቤታቸው እንዲፈናቀሉ እየተደረገ እንደሆነም ተገልጿል። በመሆኑም እነዚህ አስገዳጅ ማፈናቀሎች አሳሳቢ የሰብአዊ መብት ጥሰቶች እንደሆነ የገለጸው አምነስቲ የኢትዮጵያ መንግስት ይህንን ድርጊት በአስቸኳይ እንዲያቆም ጠይቋል። ትላንት ረቡዕ የውጭ ምንዛሬ ጨረታ ያካሄደው ብሔራዊ ባንክ አንድ የአሜሪካን ዶላር በአማካይ በ13296 ብር መሸጡን ገለጸ። በጨረታው ለተሳተፉ ሁሉም የዋጋ ጥያቄዎች የተመዘነ አማካይ ዋጋ በአንድ የአሜሪካን ዶላር 13296 ብር ሲሆን ባንኩ ከ15 ቀናት በፊት ባካሄደው ተመሳሳይ ጨረታ አንድ የአሜሪካን ዶላር በአማካይ በ131 ብር ከ7 ብር መሸጡ ይታወሳል። ከባለፈው ጨረታ አንጻርም የአሁኑ ጨረታ የ1 ብር ከ26 ሳንቲም ጭማሪ አሳይቷል ብሔራዊ ባንክ በየ15 ቀናት የውጭ ምንዛሪ በጨረታ መሸጡን እንደሚቀጥል የገለጸ ሲሆን በአሁኑ ጨረታ 50 ሚሊዮን የአሜሪካን ዶላር ለባንኮች ቀርቦም ነበር ተብሏል በአጠቃላይ 16 ባንኮች በጨረታ የጠየቁትን የውጭ ምንዛሪ ድልድል ማግኘት መቻላቸውንም ብሔራዊ ባንክ አስታውቋል ቀጣዩ የውጭ ምንዛሬ ጨረታ ከሁለት ሳምንታት በኋላ የሚካሄድ ሲሆን ዝርዝር መረጃዎች ከጨረታው ቀን በፊት ይፋ ይደረጋሉም ተብሏል በቦሌለሚ ለሚ ሐዋሳና ጅማ ለግንባታ ተብለው የተከለሉ ቦታዎች በህገ ወጥ ደላሎች እየተወረሩ ይገኛሉ ሲል የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀ። ይህ ጉዳይ ከአቅሙ በላይ እንደሆነ የገለጸው ኮርፖሬሽኑ ከከተማና ክልል መስተዳድሮች ጋር በተደጋጋሚ ውይይት ቢደረግም እስካሁን እርምጃ መውሰድ እንዳልተቻለና ዳተኝነት መታየቱንም ገልጿል። የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍሳይ ታገሱ ይህን የገለጹት የኮርፖሬሽኑን የ9 ወራት የአፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ነው። በተለይም በቦሌ ለሚ አካባቢ ለአርሶ አደሮች ካሳ ተከፍሎ እንዲነሱ ቢደረግም ቦታዎቹን ደላሎች መቆጣጠራቸውን የገለጹት ስራ አስፈጻሚው ለኢንዱስትሪ ፓርኮች ተብሎ የተከለሉ ቦታዎች የደላሎች መጫወቻ እየሆኑ በመገኘታቸው ቋሚ ኮሚቴው እንዲረዳቸው ጠይቋል። ኮርፖሬሽኑ ይህ ጉዳይ ከአቅሙ በላይ እንደሆነም ነው የገለጸው። የመሬት ይዞታዎቹ ከሶስተኛ ወገን ነፃ እንዲሆኑ ከፍተኛ ጥረት እየተደረገ ቢሆንም አሁንም የመንግስት አካላት እንዲረባረቡበት ተጠይቋል። የኢትዮጵያ ካፒታል ገበያ ባለስልጣን በህገወጥ መንገድ ሰነደ መዋለ ንዋዮችን ለህዝብ በመሸጥ ላይ የሚገኙ ተቋማት ላይ እርምጃ እንደሚወስድ ገለጸ። ባለስልጣኑ በሰጠው መግለጫ በአሁኑ ወቅት በተለያዩ ግለሰቦችና ድርጅቶች ላይ ህገወጥ የሰነድ ሽያጭን በመጠቀም ከህዝብ ገንዘብ በማሰባሰብ ተግባር ላይ ምርመራ እየተካሄደ መሆኑን ገልጿል። በተጨማሪም ባለስልጣኑ ህብረተሰቡ ከካፒታል ገበያ ጋር በተያያዙ እንቅስቃሴዎች ላይ ሲሳተፍ ከፍተኛ ጥንቃቄ እንዲያደርግም አሳስበዋል። በተለይም በንግድ ድርጅቶች ምስረታ ላይ ሲሳተፉ የንግድ ምዝገባና ምስረታ ሰነድ ሰነዶችን ከሚመለከተው አካል እንዲያረጋግጡ እንዲሁም ገንዘብ ከመክፈላቸው በፊት በባለስልጣኑ ፍቃድ ከተሰጣቸው የኢንቨስትመንት አማካሪዎች ብቻ ምክር እንዲጠይቁም ጠቁመዋል። ባለስልጣኑ ፍቃድ ሳይኖራቸው የካፒታል ገበያ አገልግሎት የሚሰጡ ወይም ለማቅረብ የሚሞክሩ አካላት ካሉ ለባለስልጣኑ ጥቆማ እንዲሰጥ ጥሪ ያቀረበ ሲሆን በእንደዚህ አይነት ህገ ወጥ ድርጊቶች ላይ ተገቢውን እርምጃ ወስዳለውም ሲል ገልጿል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። የማሊ ወታደራዊ መንግስት በሀገሪቱ ምንም አይነት ፖለቲካዊ የተቃውሞ እንቅስቃሴ እንዳይደረግ አገደች። በወታደራዊ መንግስት እየተመራች ባለችው ማሊ ህገ መንግስታዊ ስርዓት መመለስ አለባት በማለት በሀገሪቱ የሚገኙ የፖለቲካ ፓርቲዎች ግፊት እያደረጉ መሆኑን ተነግሯል። ባሳለፍነው ሳምንት በሀገሪቱ ብሔራዊ ጉባኤ ተደርጎ የነበረ ሲሆን፣ የወታደራዊ መንግስቱ መሪ አስሚ ጎይታን በፕሬዚዳንትነት ቢመረጡም በጉባኤው የውክልና ጥያቄ መነሳቱ ተነግሯል። ፕሬዝዳንታዊ ምርጫ መደረግ አለበት በማለት እየወተወቱ የሚገኙት በሀገሪቱ የሚገኙ ፓርቲዎች በነገው ዕለት ህዝባዊ ተቃውሞ መድረክ አዘጋጅተው እንደነበርም ሮይተርስ ዘግበዋል። ይሁን እንጂ የሀገሪቱ ወታደራዊ መንግስት የፖለቲካ ፓርቲዎችና ሌሎች የፖለቲካ ድርጅቶች የሚያደርጉት እንቅስቃሴ በይፋ መታገዱን በሀገሪቱ መንግስታዊ የቴሌቪዥን ጣቢያ በኩል አስታውቋል። የአሜሪካና የእስራኤል ባለስልጣናት በጋዛ አዲስ አሜሪካ መራሽ አስተዳደር ለማቋቋም ውይይት ማድረጋቸው ተነግሯል። ከቀናት በፊት የእስራኤል የደህንነት ካቢኔ ሐማስን ለማጥፋትና ጋዛን በኃይል የመቆጣጠር እቅድ ማጽደቁን የእስራኤል ባለስልጣናት አስታውቆ የነበረ ሲሆን አሁን ደግሞ ጦርነቱ ከተጠናቀቀ በኋላ ጋዛን የሚያስተዳድር የሽግግር መንግስት በአሜሪካ መሪነት ለማቋቋም መዘጋጀታቸውን የተነገረው በጋዛ ያሉ ታጣቂዎች በሙሉ ትጥቅ እስኪፈቱና መረጋጋት እስኪፈጠር እንዲሁም ጋዛን ማስተዳደር የሚችል ጠንካራ የፍልስጤማውያን አስተዳደር እስከሚፈጠር ድረስ አዲስ የሚቋቋመው አሜሪካ መራሽ ጊዜ አስተዳደር በአሜሪካ እየተደገፈ ጋዛን እያስተዳደረ ይቀጥላል ተብሏል። የጊዜ አስተዳደሩ የቆይታ ጊዜ ያልተገለጸ ሲሆን፣ ቆይታው በጋዛ የሚመጣው ለውጥ ላይ የሚወሰን መሆኑን ለጉዳዩ ቅርበት ያላቸው ባለስልጣናት ዋቢ አድርጎ የዘገበው ሮይተርስ ነው። የእስራኤሉ መከላከያ ሚኒስቴር እስራኤል ካትስ ሀውቲዎች ወደ እስራኤል መተኮሳቸውን ከቀጠሉ ከባድ ድብደባ ይደርስባቸዋል ሲሉ ተናግረዋል። ሚኒስትሩ አክለውም በኢራን የሚደገፈው የሀውቲ አማጽያን ቡድን እኩይ ተግባሩን ካላቆመ እስራኤል ራሷን ከየትኛውም ስጋት ወይም ጠላት ትከላከላለች ሲሉ ተናግረዋል። አሜሪካና ሀውቲ ስምምነት ላይ መድረሳቸው በእስራኤል ላይ የሚሰነዘረውን ጥቃት አያስቆመውም ካሉ ከአንድ ቀን በኋላ ነው መከላከያ ሚኒስትሩ ማስጠንቀቂያቸውን ያስተላለፉት። ለኢራን ከፍተኛ አመራሮች ማስጠንቀቂያ ያሰሙት ካትስ በቤሩት የሚገኘው ሄዝቦላ በጋዛ በሚገኘው ሐማስ እንዲሁም በየመኑ ሐውቲ ላይ እየደረሰ ያለው ውድመት ቴህራን ላይ የሚደርሳል ማለታቸውን ታይምስ ኦፍ እስራኤል ዘግቧል። ሐውቲ እስራኤል በጋዛ እያደረሰች ያለውን ሰብአዊ ቀውስ እንድታቆም በሚል በቴል አቪቭ የቤንጎሪዮን አየር ማረፊያ ላይ የሚሳኤል ጥቃት ከፈጸመ በኋላ ዳግም ውጥረቱ አገርሽቶ ቀጥሏል። ውድ የሀገሬ የቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ የቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።